ሰላም ቤተሰብ፣ ውድ የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ሰላም እግዚአብሔር ይመስገን። በያላችሁበት የእግዚአብሔር ሰላምታ እንዲበዛላችሁ ተስፋ አደርጋለሁ። ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እኔ ሰላም ነኝ እግዚአብሔር ይመስገን። እየቀረስኩላችሁ ያሉት ላይ ፎቅ 16ኛ ፎቅ ላይ ሆኜ ነው አታምርም። በዚህ አጋጣሚ ቱርክ ላስገኛችሁ ብዬ ነው። እሺ ውድ ቤተሰቦቼ፣ እቺን ትመስላለች። በዚህ አጋጣሚ ሰሞኑን የጠፋውት ቪዲዮም አለቅም። እንደሰማችሁት እንደሆነ የመሬት መንቀጥቀጥ ቱርክ ላይ በጣም ተፈጥሮ ነበረ። እግዚአብሔር ብቻ መልሶልናል። የተወሰኑ ቤቶች የፈረሱ አሉ። ሁለተኛ ነገር ደግሞ ቤቶቹ የፈረሱት አዳዲስ አይደሉም፣ ትንሽ አርጀት ያረጀ ቤት ነው የፈረሰባቸው። እንግዲህ እግዚአብሔር ብርታቱን ይስጣቸው እነሱ ነው የምለው። እውነት ለመናገር በጣም ነው የሚያስፈሪ የመሬት መንቀጥቀጡ፣ ምክንያቱም እኔም ያየሁበት ነገር ስለሆነ ነው። እኔ ተኝቼ ነበር። እኛ ጋር የሆነ ሰባት 7 ሰዓት በኢትዮጵያ በዚህ ደግሞ አንድ ሰዓት ከምናምን ነበረ እና እግዚአብሔር ይመስገን እኔ የምን ጦርነት ነው የመጣብን ያልኩትኝ። እውነት ያው እንቅልፍ ልብ ላይ ሆናችሁ እንትን ስትሉ ሴትዮይም እንደዛ ልጅ ይዛ ልጇን ትፈልግ ነበር እና ብዙ አጋጣሚዎች ነበሩ። በዚህ አጋጣሚ እንኳን እግዚአብሔር ሁላችንም አተረፈን። ቱርክ ያላችሁት እህቶቼ እንኳን እግዚአብሔር አተረፋችሁ። ቤተሰቦቼ፣ በጣም ብዙ ልጆች አላችሁ፣ የፈራችሁ አላችሁ፣ በጸሎት አስቡም ያላችሁ ብዙ ልጆች አላችሁ ማለት ነው። እህቶቼ ወንድሞቼ፣ እግዚአብሔር አምላክ እንኳን አተረፈን። ይህን ነገር ደግሞ እግዚአብሔር አምላክ በቃችሁ ይበለን። ሁላችንም ማለት ነው። ማንኛውም ሰው ሞት ፈልጎ አይደለም የሚሞተው ወይ ፈልጎ አይደለም እግዚአብሔር ሲወድና፣ ይሄ ደግሞ ከእግዚአብሔር የመጣ ነገር ነው። ከእግዚአብሔር የመጣ ነገር ስለሆነ ምንም ብናደርግ አንመልሰውም። ውድ ቤተሰቦቼ እቺን ትመስላለች። እኛ ያው ትንሽ ሰፈር ላይ አልነበርንም ለሳምንት ወተን ነበረ። ምክንያቱም ሁሉም ቦታ ነው መሬት መንቀጥቀጥ ያለው። እርግጥ ቢያንስ እኛ አስራ ስድስተኛ ፎቅ በሰንሴር ከምንወርድ በመሬቱ ላይ ባለው ብትሮጡ፣ ብርጭቆም ስላለ ልጆች ስላሉብን እኛ ለመሮጥ ለማለትም ስለማይመች እዚህ ታች ቤተሰብ ጋር ሆነን ነበረ። በዚህ አጋጣሚ ነው የውድ ቤተሰቦች ያለቀኩላችሁ እና ሰላም ነኝ። የምትጠይቁኝም ደህና ነኝ ለሁላችሁም ለመመለስ ስላልቻልኩኝ ነው። ውድ ቤተሰቦቼ፣ እዛ ጋ እያያችሁ ነው፣ ልጆች እየተጫወቱ ነው ውሃ ውስጥ። ይህ ሁሉ እንግዲህ የምቀርጽላችሁ አስባችኋል፣ ፎቅ ላይ ሆኜ ነው። ይህም እንደዚህ የሚያምር ፎቅ አለን ማለት ነው እና እግዚአብሔር አምላክ ሰላሙን ጤናውን ያምጣልን ነው የምለው። እናንተን በጸሎታቸው አስቡን ሁላቸውም ማለት ነው። ውድ ቤተሰቦቼ እስካሁን ምንም የለም። እስከ ሁለት ወር ይቆያል እያሉ ነው። እንደ በፊቱም ባያስደነግጥ፣ ያው ይሄ የሰው አባባል ነው። እግዚአብሔር ደግሞ የሚያደርገውን አይታወቅም። ምክንያቱም እግዚአብሔር ምሕረት የምሕረት አባት ስለሆነ እሱ ራሱ ይመልስልናል። የተወሰነ የመሬት መንቀጥቀጥ አለ፣ እስከ ሁለት ወር ይቆያል ስላሉ ማለት ነው። እና ብዙዎቻችሁ እንዳትደነግጡ ውድ ቤተሰቦቼ፣ እኔም ለዛን ያለቀኩትኝ እግዚአብሔር አምላክ ከሁላችሁም ጋር ይሁን በሰላም ወደ ሀገራችን ይመልስ ብዬ ነው ጸሎት ማድረገው። ሁላችሁም ጸሎት አድርጉ። እዛ ጋ ደግሞ ባህር አለ። እዚህ አስጎበኛቸዋለሁ። ውድ ቤተሰቦች፣ አሁን ሙቀት እየገባ ነው። እኛ ጋር ሙቀት እየገባ ነው። ሙቀት እግዚአብሔር ይመስገን። እና ደስ ይላል። እንደዚህ አንዳንዴ ያሳያችኋለሁ። ቤተሰብ ሰላም ሁኑ። ሼር ሰብስክራይብ በማድረግ አበረታቱኝ ውድ ቤተሰቦቼ ባይ